የተመረጡ የባህል አልባሳትን እንዲሁም ሽፎኖችን ጥንቅቅ አድርገን ባላችሁበት ሰርተን እናቀርባለን። የዛሬዎቹን አልባሳት ደግሞ ከዚህ ሰዓት ጀምሮ ወደ እናንተ ማሳየት እንጀምራለን። የምንገኘው 22 ተሻ ህንጻ ሁለተኛ ፎቅ አብራችሁን ቆዩ ዛሬ ማሳያችሁ መነን ምታምር ቆንጆ መነን ነች። ጥለቱ ሰፊ ነው ማሳያችሁ። እንግዲህ ሰፋፊ ጥለቶችን ይዤላችሁ የመጣሁት ይሄን ጥለት እንግዲህ እንደምትወዱት እርግጠኛ ነኝ። መደቡ በቀይ ሆኖ በወይነጠጅና በቀይ የተሰራ ቀሚሳችን ነው። ሻይን ነገሮችም አሉት። በጣም የሚያምር ዲዛይን ነው። ከለሩም በጣም ነው የሚያምረው። ከለርፉል የሆነ የሚያምር ዲዛይን ነው ይሄ። ጥለቱ ስፋት በጣም በሰፊው የተሰራ ጥለት ቀሚስ ነው ይሄ። እንግዲህ ለፕሮግራም ለምትፈልጉትም ይሆናል። እንዲሁም ደግሞ ቀሚስ በጣም ለምትወዱ ሰዎች በጣም ቆንጆ ልብስ ነው ብያምናለው። በጣም ነው የሚያምሩ እዚህ ጋር ያሉት ዲዛይኖች በጣም ያምራሉ። ተወዱታላችሁ ብያምናለው። መነኑ ቆንጆ ነው። እንደምታዩት መነኑ ሶፍት የሆነ መነን ነው። አርቡም ሰፊ ነው፣ በጣም ነው የሚያምረው። በአራት አርብ እንግዲህ ያልቆለት ቆንጆ ሆኖ ይሰራል ማለት ነው። አራት አርብ ነው ነጠላው እንደምታዩት፣ እንደዚህ ጣል አርጋችሁ ስትለብሱት በጣም የምትወዱትና ቆንጆ ነጠላ ነው። የጥለቱ ስፋት በጣም ነው የሚያምረው። ስላሴው እንደዚህ ጣል አርጋችሁ ትለብሱት ሰንከትከት ብላችሁ አርጋችሁ የምትለብሱት ቀሚስ ነው። ዋጋው ደግሞ እንደዚህ ያልቀለት 18 ሺህ ብር ነው። እቺ መነን ደግሞ በጣም የምታምር ቆንጆ መነናችን ነች። ከለሯ እንደዚሁ ደስ የሚል ከለር ነው። ለማየትም ራሱ ደስ የሚል አይን የሚይዝ አይነት ከለር ቀሚሳችን ነች። ተወዳጅ ከለር ነው። ይሄ የሚወደድ ከለር ነው። ብዙ ጊዜ ሁለት አይነት ከለር ነው የተሰሩት። በሁለት አይነት ከለር ሆኖ ግን እንዲሁ አይን የሚይዝ የሚያምር ከለር ነው። ጥለቱ ደስ ይላል። እዚጋ ስላሴ ልስላሴ ራሱ በጣም ቆንጆ ነው። የጥለቱ ስፋትም እንደዚህ ለፕሮግራም የተጠቀሙት አይነት ቀሚስ ነው። በጣም ነው የሚያምረው። እዚ ጋ ያሉት ዲዛይኖች እዚ ጋ ያሉት ዲዛይኖች በጣም ነው የሚያምረው። በሁለት ከለር ጥለት ነው የተሰሩት፣ ግን በጣም ነው የሚያምረው። ዲዛይኑ ወድጃ አለው በጣም ነው የሚያምረው። በዛ ላይ አራት አርብ ነው። በአራት አርብ ቆንጆ ሆኖ እንደዚህ ይሰራላቸዋል። አርቡም በጣም ሰፊ ነው። ከሰባ በላይ ነው አርቡ እንደምነግራችሁ፣ ሁሌም መነኑም ቆንጆ ነው። ሁለት ታይም መነን ነው። ዋጋው እንግዲህ እንደዚህ አልቆለት ጠንቅቅ ብሎ አስራ ስምንት ሺህ ብር ነው። እቺ ደግሞ ቆንጆ መነናችን ናት። እስካሁን ካሳያችሁት ትንሽ ጥለቷ እነስ ትላለች፣ ዲዛይኗ ቆንጆ ናት። በጣም የምታምር ልቅም ላይ ተሰራች ዲዛይናችን ነች። በጣም የውድጃት የገዛዋት ልብስ ናት። በጣም ነው የምታምረው። ጥለቷ ስፋትም ተመጣጣኝ ነው። በጣም ትልቅ አትሉም፣ በጣም ትንሽም አይባልም። ዲዛይኖቹም በጣም የሚያምሩ ጥቅም ብሎ የተሰሩ ዲዛይን ናቸው። ተወዳጅ ነው። አሁን ላይ ደግሞ ሰው በጣም እያዘዘው ነው። ይሄ ልብስ በጣም የሚወደው ልብስ ነው። ቆንጆ ነው። መነኑም እንደምታዩት ቆንጆ መነን ነው። ነጭ መነን ነው። እንደምታዩት ወተት ነው የሚመስለው። በዛ ላይ ደግሞ ልስላሴ ደስ ይላል። ሁለታይ መነናችን ነው። በጣም ነው የሚያምረው። በሁለታይ ነው የሚሰራው እንግዲህ ጥንቅ ብሎ አልቀለት 17 ሽብር ነው። ና ማይነናችን ደግሞ በጣም ሰፊ ሆኖ ከስፋቱ በላይ ደግሞ ደረጃ አለው። ከላይ አንድ ደረጃ አለው። በጣም ያምራል ደረጃው። እንግዲህ በቀሚሱ ላይ ያሉት መዝጊያ ጋር ተመሳሳይ ናቸው፣ ዲዛይናቸው፣ ስፋታቸው እዚህ ጋር ቀሚሱ መዝጊያ ካለው ዲዛይን ጋር ተመሳሳይ ነው። ደረጃው በጣም ያምራል። ይሄና ይሄ ደግሞ ሲመሳሰል ውበት አለው። በጣም ነው የሚያምረው። ደረጃውና ቀሚሱ ጋር መዝጊያው ያሉት ነገሮች ካለራቸው፣ ዲዛይናቸው፣ ስፋታቸው ሲመሳሰል ቀሚሱ ውበት ይሰጠዋል ማለት ነው። በጣም ነው የሚያምረው። ዲዛይኖቹ እንግዲህ ብዙ አይነት ከለር አሉት እንደምታዩቸው፣ ዲዛይኑ ልቅ ብሎ የተሰራ ለስላሳ የሆነ ልቅ ብሎ የተሰራ ቀሚሳችን ነው። ስለዚህ ይሄ ቆንጆ ሆኖ በአራት አርብ ሲሰራ ጥምጥም ብሎ አልቆለት ስታዩት በጣም የሚያምር ከለሩ ስፋቱ በጣም የሚያምር የሚያደምቃቸው አይነት ቀሚስ ነው። ይሄው ለፈለጋችሁት ፕሮግራም ድምቅ ብላችሁ ተውባችሁ የምትወጡበት ልብስ ነው። በጣም ነው የወደድኩት እኔ። ቆንጆ ነው። አርቡን በጣም ሰፊ ነው። ይሄ እንግዲህ እንደዚህ አልቆለት ጠንቀቅ ብሎ ሀያ ሺህ ብር ነው ሀያ ሺህ ብር ነው። ይችኛ መነናችን በጣም የሚያምር መደቡ በአንድ አይነት ከለር የተሰራ ከላይ ዲዛይኖቹ ደግሞ በሁለት አይነት ጥለት ከለር የተሰሩ ናቸው። በጣም ያምራል ጥለቱ በጣም ሰፊ ነው። በሰፊ የተሰራ ነው። ከለሩ ደግሞ እንደዚሁ አይን የሚይዝ ከለር ፉል የሆነ የሚያምር ዲዛይን ነው። ዲዛይኖቹ በጣም ነው የሚያምሩት። ከለሩም ቆንጆ ነው። እንደዚሁ የሚስብ አይነት ከለር ነው። በጣም ያምራል። መነኑም በጣም ቆንጆ ነው። ሲሰራ በጣም ያምር። ይሄ ደግሞ እስካሁን ካሳዩችሁ የሚል ላይ መነን ነው። በጣም ለስላሴው ይበልጣል። በነገራችን ከለስላሴ ልዩነት አለው መነኖቹ ለስላሳ ብላችሁ ይሄ ደግሞ በጣም ሶፍት መነን የሆነ ነው። እንግዲህ ይሄ እንደዚህ ጠንቀቅ ብሎ አልቆላት ሃያ አንድ ሺ ብር ነው። ነጠላ ስፋት እንደዚህ ይመስላል። በጣም ትልቅ ነው። ይቺኛ መነናችን ደግሞ በጣም የምታምር መነን ነች። ጥለቷ በብዙ አይነት የከለር ዲዛይኖች አሉት። በጣም ብዙ አይነት ከለር ነው ያሉት። በጣም ያምራል። ተወዱታላችሁ ብያስባለ። በዛ ላይ ሰፊ ጥለት ነው። በጣም ሰፊ ነው። ከሃምሳ በላይ የሚሆን ነው የጥለቱ ስፋት። እዚህ ጋ ያሉት ዲዛይኖች፣ መዝጊያዎቹ ያሉት በጣም ነው የሚያምሩት። በዚህም ጋ ያሉት በጣም ነው የሚያምሩት። መነኑ በዛ ላይ ቆንጆ መነን ነው። ሁለት ታይም መነን ነው። ለስላሳ የሆነ መነናችን ነው። እንግዲህ በአራት አርብ አልቆለት በጣም የሚያምራል ይችላል ብዬ አስባለሁ። ነጠሏ ደስ ትላለች፣ ልስላሴዋ እንደዚህ ጣል አርጋችሁ ስትለብሱት በጣም የሚያምር ከለርፉል የሆነ ቀሚሳችን ነው። እንግዲህ እንደዚህ አልቆለት 19ሺ ብር ነው ማለት ነው። 19ሺ ብር ነው። ይሄኛው መነናችን በጣም የሚያምር መነን ነው። ቀይ በጣም አለው፣ ቀይ ደግሞ ሰዎች ይወዳሉ። እንግዲህ በጣም ነው የሚያምረው። ቀሚሶች ደግሞ እንደዚህ ከሚታዩ ልክ ተሰርቶ አልቆለታ ያኔ በጣም የሚያምርና አይን ማራኪ ነው የሚሆነው። በጣም ነው የሚያምረው። እንደምታዩት ደግሞ በጣም ትልቅ ነው። ያው ለእናቶች ለፕሮግራም ለሚፈልጉ በጣም ያምራል ብዬ አስባለሁ። ይወዱታል፣ በጣም ያምራል። እዚህ ጋር ያሉት የዲዛይኖቹ የተለያዩ ዲዛይኖች አሉት፣ እነዛ ደግሞ ቀሚሱን ሞር እንዲያምር አድርገውታል። የቀሚሱ ነጠላ በጣም ሰፊ ነው፣ ተመጣጣኝ ነው ከቀሚሱ ጋር ጥለቱ ስፋትም ልስላሴው ሊጣል አርጋችሁ ትለብሱት በጣም የሚያስውባችሁና ድምቅ አርጎ የሚያሳያችሁ ልብስ ነው። እንግዲህ ይሄ እንደዚህ ያልቀውለት ሀያ ሽብር ነው እችኛ ቀሚስ በጣም ታምራለች ዲዛይኗ ልቅ መብላይ የተሰራች እዚጋ ያሉት ቅንትሮች ዲዛይኖች በጣም የሚያምሩት ጥቁሩ ደግሞ ዚጋ መዝጊያ ላይ ያሉት በየመሀሉ ያለው ጥቁሩ ዲዛይን ልብሱን እንዲያምር አድርገውታል ጥቁር ደግሞ ከሌሎች ከለሮች ጋር ሲጨመር ቀሚሱ ውበት ይሰጠዋል ማለት ነው ግጥምጥም ብሎ ተሰርቶ አልቆለት ስታዩት ደግሞ በጣም የሚያምር ቀሚስ ነው የሚሆነው የቀሚሱ ጥለትም ተመጣጣኝ ነው በጣም ሰፊም አይባልም ትንሽም አይባልም። እስካሁን ካሳያችሁ የተመጣጣኝ የሆነ ጥለት ነው። በጣም ያምራል። መነኑም ቆንጆ ነው። በሁለት አይን የተሰራ መነን ነው። ሶፍት ነው፣ ለስላሳ ነው። ይሄ አሁን ለፕሮግራምም ቢሆን ጥቁር ነገር ያድምቃል። ለሚፈልጉት ነገር የሆናችኋል ብዬ አስባለሁ። እንደዚህ አልቆለት 17 ብር ነው። ይቺ መነን በጣም ታምራለች። እንደምታዩት ቀይ ነው። ቀይ ሆኖ ደግሞ የሚያምር ዲዛይን አሉት። በጣም ነው የሚያምር፣ ድምቅ የሚያደረጋችው የቀሚስ ዲዛይን ነው። ጥለቶቹም አገባባቸው በጣም ያምራል። ይሄን አሁን ትልቅ ቀሚስ ሆኖ በወራጅ ለመፈልጉ ብዙ ጊዜ ትልቅ ቀሚስ ታች አስቆርጣቸው ወራጅ ለማድረግ ይከብዳል። አንገት ላይ ነው ብዙ ጊዜ ዲዛይኑ የሚያልቀው። ይሄ ግን በወራጅ ለመፈልጉ አንዱ አርባ ትንሽ ስለሆነች በወራጅ ይሰራል ማለት ነው። ሶስቱ ሰፊ ይሆንና ይችኛ አርብ አጭር ትንሽ ትሆናለች። በነጠሎ ሳይዝ ትሆናለች። ይሄ ለወራጅ ትመቻለች ማለት ነው። ስለዚህ ይሄ ቀሚስ በወራጅ ነው የሚሰራው። በጣም ነው የሚያምረው። ካለሩም ቆንጆ ነው። ካለርፉል የሆነ ነው። መነኑም ቆንጆ ነው። እንደምታዩት ለስላሳ መነን ነው። አርቡም ሰፊ ነው። ይሄ በአራት አርብ ቆንጆ ሆኖ በወራጅ ሲሰራ በጣም የምትወዱት አይነት ቀሚስ ነው። የነጠሎ ሳይዝም በጣም ቆንጆ ነው። ለስላሳ ነው። ይህ እንግዲህ እንደዚህ ያልቆለት 19 ሺህ ብር ነው። 19 ሺህ ብር ነው። እቺ መነን እንግዲህ ብዙ ጊዜ ተለምዳለች። በሰማያዊም ከለር በሌላውም ከለር ተለምዷል። በጣም የምትወዱት አሁን ላይ ደግሞ ሰው በጣም እየወደደ ያለው ዲዛይን ነው። እቺ ዲዛይኖቹ ፈርጥ ፈርጥ ይመስላሉ። በራሳቸው የተሰሩ ፈርጥ ፈርጥ ናቸው የሚመስሉት። ሸማኔዎቹ ሲሰሯቸው እንግዲህ ፈርጥ ያላቸው አይነት ልብስ ነው የሚመስሉት። እንዲ ስታያቸው ቁጭ ቁጭ አል ፈርጥ ነው የሚመስሉት። ፈርጥ የተተከለበት ይመስላል እራሱ ቀሚሱ። ስለዚህ በጣም ነው የሚያምረው። በሌላም ከለሮች አሉት በሰማያዊ ምናምን፣ በጣም ሰው እየወደዳቸው ያለ ቀሚስ ነው። በጣም ያምራል። የጥለቱ ስፋትም ቆንጆ ነው። መነኑም በጣም ቆንጆ ነው። ሁለታይ መነን ነው። ለስላሳ ነው። እንግዲቺ እንደዚህ ጥንቅቅ ብሎ አለቃላት 18 ሺ ብር ነች። ቆንጆ ልብስ ነች። ይቺ መነን እንደምታዩት በደረጃ የተሰራች መነን ናት። ደስ የምትል የሆነ ቡኝ አይነት ከለር ያላት ናት። ብዙ አይነት ከለር ዲዛይኖች ቢኖሯትም ቡንኙ ሞር ደምቆ ይታያል ቡኒኝ ከለሮች ደግሞ ዝም ያሉ ስለሆነ በጣም ያምራሉ። ደረጃ እዚህ ጋር ስላላት ደረጃዋ ደግሞ እንድታምር ነው ያደረጋት። ውበት አላት። ብዙ ጊዜ ሰው ከታች ደረጃ ሲኖረ ነው የማይወደው፣ ከሌ ደረጃ ሲኖረ ውበት ነው ለቀሚሱ። በዛ ላይ መነኑ ቆንጆ ነው። ሁለታይ መነን ነው። አርቡም ሰፊ ነው። ይች እንግዲህ በአራት አር ጥንቅቅ ብላ ትሰራለች። አንገት ላይ በፈለጋችሁ ዲዛይን ሲሰራ ቆንጆ የሆነ የሚያምር ልብስ ይሆናል። እች እንደዚህ አልቆላት አስራ ስድስት ብር ነች። እቺ መነን እንደምታዩት በጣም ታምራለች። በጣም በሰፊው ጥለት የተሰራ ነው፣ በጣም ያምራል። ዲዛይኖቹ፣ ከለሮቹ በጣም ነው የሚያምሩት። መሀል ላይ ያሉት ከለር ደግሞ ከለርፉል እንዲሆን አድርጎታል፣ በጣም ያምራል። እነዚህ ከለሮች ልብሱ እንዲያምር አድርጎታል። በዛ ላይ ኦሬንጅም ቢጫም ብዙም ከለሮች ስላሉት የከለሩ ስብጥር ልብሱ እንዲያምር አድርጎታል ማለት ነው። እዚጋ ያለው ሻይም ፓርቱ በጣም ነው የሚያምረው። ግዲህ ጥምጥም ብሎ አልቆለች ደግሞ ስታዩት በጣም የሚያምር ነው የሚሆነው ዙሪያው ተወዱታላችሁ በአራት አርብ ሲያልቅ አርቡ ደግሞ እንደምታዩት በጣም ሰፊ ነው እስካሁን ካሳያችሁ እንደም ይሄ አርቡ በጣም ይሰፋል መነኑ ደግሞ በዛ ላይ ቆንጆ መነን ነው ለስላሴው ደስ ይላል ሁለት አይ መነን ነው ሸማኔን የምታውቁት እዚህ ጋ ምንም አይነት የተዝረከረከ ነገር የለው ውስጡ ልቅ ሞል የተሰራ ነው ነጠላው ስፋትም በጣም ነው የሚያምረው ሰፊ የሆነ ነጠላ ነው ያለው ተወዱታላችሁ ብዬ አስባለሁ ይሄ እንግዲህ በአራት አርብ ቆንጆ ሆኖ ሲሰራ በጣም የሚያምር ለእናቶችም እንደዚሁ ለወጣቶችም የሚሆን ቀሚስ ነው በዚህ አልቀው ለት 18 ሺ ብር ነው። ይሄኛው መነን ደግሞ በጣም የሚያምር መነን ነው። በጣም የምትወዱት አይነት ጥለት የሚያምር ነው። በጣም ያምራል ጥለቱ ስፋት በጣም ያምራል። ትልቅ የሆነ ስፋት አለው። ውስጡ በጎመኔ የተሰራ ነው። ጎመኔ ሆኖ ሻይን ፓርቶች አሉት። በጎመኔና በሻይን የተሰራ ነው ውስጡና በጣም ስታዩት ላይ የሚማርክ አይነት ነው። ጎመኔ ሆኖ አንዳንዴ ሻይን ከሌለው አይስብም። ሻይንም ስላለው ውስጡ በጣም የሚማርክ ሻይን የሚያደርግ ነው። ውጩም በጣም ያምራል። ዲዛይኖቹ እያንዳንዶቹ ልቅ ሙሉ የተሰራ ዲዛይን አሉት። በጣም የወደድኩት ልብስ ነው። እዚህ ጋ መዝጊያው ላይ ያሉት ዲዛይኖችም በጣም ያምራሉ። የጥለቱ ስፋት፣ ልስላሴው፣ ዲዛይኑ ልቅም ብሎ የተሰራ ሸማኔ ልብስ ነው። መነኑ እንደምታዩ ደግሞ ቆንጆ መነን ነው። አርቡም ሰፊ ነው። ከሰባ በላይ ነው። በጣም ያምራል። አልቆለት ስታዩ ደግሞ በጣም የሚያምር ቀሚስ ነው። ሁለታይ መነን ነው። በዛ ላይ በሁለታይ የተሰራ ነው። መነኑ ቆንጆ ነው። ውስጡም ልቅም አርጎ የተሰራ ሸማኔ፣ ልቅም አርጎ የሰራው ልብስ ነው። በጣም ተወዱታላችሁ ብዬ አስባለሁ። ይሄ እንግዲህ በአራት አርባ አልቆለት። በጣም ተወዱታላችሁ በዛ ላይ ነጠላው ስፋት በጣም ያምር ነው፣ አያምርም? በጣም ነው የሚያምረው። ሰፊ ነው፣ ጣል አድርጋችሁ ትለብሱት እንደዚሁ የሚያሳምራችሁ ውበት ያለው ቀሚስ ነው። እንግዲህ እንደዚህ ያልቀውለት 16 ሺህ ብር ነው። እችኛው መነናችን ደግሞ በጣም ተወዳታላችሁ ብዬ አስብኳለሁ። መነናት በጣም ታምራለች። ዲዛይኖቹ መሀል ውስጥ ላይ ብዙ አይነት ዲዛይኖች አሉት፣ የተለያዩ ዲዛይኖች አሉት። መዝጊያ መዝጊያው ላይ ደግሞ ተመሳሳይ የሆኑ ዲዛይኖች አሉት። በጣም መምራ እንደዚህ ልብሶች ደግሞ እንደዚህ ከሚታዩ ይልቅ አልቆለት ሲታይ ውበቱ በጣም ነው የሚያምረው። ምክንያቱም ከለሩ ብዙ አይነት ከለር ያለው ልብስ ተሰርቶ ሲያልቀልህ ነው የሚያምረው። በነገራችን ላይ ይሄ ቀሚስ የፖስት ልብስ ነው። ቴዲ በፊት ፎቶ አለው ይሄ ልብስ እና ብዙ እየቆየ ሲመጣ ሰዎች እየረሱት የመጣ ዲዛይን ሊሆን ይችላል እንጂ የፖስት ልብስ ነው። በጣም ነው የሚያምረው። አርቡም ቆንጆ ነው፣ መነኑም ቆንጆ ነው። በጣም ያምራል። ለስላሴ በጣም ነው የሚያምረው። ደስ ይላል። ለስላሳ የሆነ መነናችን ነው ዋጋው ደግሞ እንደዚህ ያልቀውለት አስራ ስምንት ሺህ ብር። እችኛዋ መነናችን ደግሞ በጣም የምታምር መነናችን ነች። እስካሁን ካሳየዋችሁ ጥለቱ እነሱ ተላላች ዲዛይኗም ቆንጆና ታምራለች። አታምራለሽ? ልቅም ብላ የተሰራች እዚህ ጋር ያሉት ዲዛይኖች በጣም ያምራሉ። መሀል ላይ ያለው ዲዛይን በጣም ያምራል። መነኑም ቆንጆ ነው። እንደምታዩት መነ ጥለቱ ቆንጆ ሆኖ መነኑ ቆንጆ ካልሆነ ደስ አይልም። ሶፍት ነው መነኑ፣ በጣም ነው የሚያምረው። ሁለታይ መነን ነው ነጠሎ በየማል በየማል ያሳያቸው ስላልኩ ነው ነጠሎ የዚህም በጣም ትልቅ ነጠላ ነው ያለው፣ በጣም ያምራል። እንግዲህ ተወዱታላችሁ ብዬ ያሰብኩት ቀሚስ ነች። እች ደግሞ እንደዚህ ያልቆ ላይ 16 ብር ነች። እችኛዋ መነናችን ደግሞ በጣም ታምራለች ብዬ ያሰብኳት መነን ነች። ጥቅም ብላ የተሰራች በፒንክና በሻይን የተሰራች ቀሚሳችን ነች። በጣም ነው የምታምረው፣ አርቧም ሰፊ ነው። መነኑ በጣም ቆንጆ ነው። ዲዛይኑ በጣም እንደምታዩት ልቅም ብሎ የተሰራ የሚያምር ዲዛይን ያለው ተወዱታላችሁ ብዬ አስባለሁ። የቀሚሱ ስፋትም ለፕሮግራም እንዲሁ ደግሞ ቀለል ብላችሁ ለመገኘትም ከለሩ የማያስቸግር አይነት ልብስ ነው። በጣም ተወዱታላችሁ። የነጠላው ሳይዝ እንደምታዩት ምጥን ብላ የተሰራች ለስላሳ የሆነ ነጠላለው ክሻ ሌጣል ስታደረጉት የማይረብሽ ለስላሳ የሆነ ነው። በጣም ነው የሚያምረው። ዋጋዋ እንደዚህ አልቆላት፣ 16 ሺህ ብር ነች። እችኛ መነን በቢጫ የተሰራሽ መነን ነች። ዲዛይኗ መሀል ላይ ደግሞ በቡንኝ ነው መሀል መሀል ላይ ደግሞ በቢጫ አሉት። በጣም ነው የሚያምረው። ዲዛይኑ ያምራል። እንዲሁ ስታዩ ደግሞ ከለሩ ያዝ የሚያደርግ የሚያምረው ቢጫም አትለውም ብዙም ቡንኝም ስላለው የተቀላቀለ ከለሩ ደስ የሚል ልብስ ነው። የጥለቱ ስፋት ደግሞ በጣም ሰፊ ነው። በጣም ነው የሚያምረው። አርቡም ሰፊ ነው። በጣም ቆንጆ አርብ ነው ያለው ለሁሉም ሰው የሚሆነው በአራት አርብ ሲሰራ ቆንጆ የሆነ የሚወጣለት ልብስ ነው። እንግዲች እንደዚያ አልቆላት አስራ ስድስት ብን ነች እኛዋ መነን። እንግዲህ በደረጃ የተሰራች መነናችን ነች። ኦሬንጅ ሆና ሌላም ከለር ማል ማህል ላይ ያሉት ደረጃዎቹ ደግሞ በቀጭን የተሰሩ ናቸው። በቀሚሱ መዝጊያ ላይ የተሰሩ ናቸው ደረጃዎቹ። አንዱን ደረጃ ደግሞ ማስቆረጥ ለመፈልጉ አንዱ ደረጃ እክታች ያለው ይቆረጣል። መሀሏን ብቻ ለምፈልጉ ደግሞ በሽመና ይሰራል ማለት ነው። ሁለቱ ደረጃ ይቆረጥ አይባልም። ከላይ ያለ አይቆረጥም። ስለዚህ እቺን ብቻ ለምፈልጉ እቺ በሽማኔ ልቅ ትሰራለች ማለት ነው። እንደምትወዱት እርግጠኛ ነኝ። በጣም ነው የምታምረው። ዲዛይኗ ሻይን ማድረጉ ከለሩ ደስ የሚል ነው። መነኑ ደግሞ በዛ ላይ ሰፊ መነን ነው። አርቡ በጣም ነው የሚያምረው። መነኑ ቆንጆ ነው። አርቡ ሰፊ ነው። ዋጋ እንግዲህ እንደዚህ አልቆለት አስራ ምሽበል ነው። ቆንጆ ገለጻ አድርጊባቸው። እሺ እንግዲህ ወደ መጨረሻ መጥተናል። ለመዝጊያ እንግዲችን እንደ ቦነስ ያትና ቀጭን ቀሚሶች ላሳያችሁ። በጣም የወደድኳቸው ቀሚሶች ናቸው። በጣም ነው የሚያምሩት። ሰው ደግሞ በጣም የወደዳት ቀሚስ ነች። ቀጭን ሆና በጣም የምትማረክ ልቅም ብላ የተሰራች ቀሚስ ነች። በጣም ነው የሚያምሩት። በትዕዛዝ በብዛት የተሰሩ ናቸው። እንግዲህ እነዚህ ሰዎች በጣም ይወዳቸዋል ልቅም ላይ ተሰራሽ ነች። ዲዛይኗ ከለሯ ራሱ እውነት የሀበሻ ቀሚስ የምትመስል ነች። በጣም የወደድኳት ነች። እንግዲህ እንደዚህ አልቆላት ደግሞ ዋጓ ተመጣጣኝ ናት። በዚህ ላይ ዲዛይኖቿ እዚጋ ያሉት እያንዳንዱ ዲዛይኖች በጣም ነው የሚያምሩት። የተለያዩ ከለሮች አሉት። ከለሮቹ ደግሞ እንደዚሁ ዝም ያሉ ናቸው ብዙ አይን የሚስቡ ሆነው ግን ዝም ብሎ የሚስቡ ናቸው። አንዳንዴ ከለሩ በጣም መጮህ አይጠበቅበትም። ልብሱ እንዲያምር ዲዛይኑ ይበቃዋል ማለት ነው። ይች የሚገርምህ ቴዲ፣ ትንሽ ሆና ዲዛይኗ ዋጋቸው ውድ ናቸው። ሸማ ስራ ይፈልጋል፣ ጊዜ ይፈልጋል። በእጅ ጥልፍ ደግሞ ብዙ ጊዜ ሰው ያዛቸዋል። በእጅ ጥልፍ ሲሰሩ ደግሞ በጣም እጅ የሚይዙ ናቸው። እንዲስታያቸው ቀላል ይመስላሉ እንጂ በጣም ጊዜ የሚፈልጉ ናቸው። ዲዛይኖቹ በጣም ነው የሚያምሩት። ዋጋዋ እንግዲህ እንደዚህ ያልቆላት አስራ ሁለት ሺህ ብር ነች። በእጅ ጥልፍ ለምፈልጉ ደግሞ በእጅ ጥልፍ ይሰራል ማለት ነው። በእጅ ጥልፍ ሲሆን ዋጋ እንደሚጨምር ታውቃላችሁ። በእጅ ጥልፍ ትንሽዬ ዋጋ ይጨምርባቸዋል። በማሽን ለምፈልጉ ደግሞ በሽመና ሲሆን ይወደዳል። ያው በሽማኔ ስናሸምነው ዋጋ ይጨምራል። እንደዚሁ በእጅ ጥልፍ በማሽን ከሆነ አስራ ሁለት ሺህ ብር ነው። በእጅ ጥልፍ ከሆነ ትንሽ ይጨምራል ማለት ነው። እንግዲህ በጣም የምታምር ቀሚስ ነች። ትክክለኛ ጥበብ ነች። በጣም ነው የምታምረው። ከለሯ ዝም ያለች ሆና ዲዛይኗ በጣም ተጠባው የሰሯት የምታምር ቀሚስ ነች። ደስ ትላለች። እንግዲህ ዲዛይኗን ደግሞ በእኔ ምርጫ የተሰራች ነች። በጣም የምታምረው ቀለል ብላ የተሰራች ዲዛይናችን ነች። በቅርጽ የተሰራች ቀሚስ ነች። በቅርጽ ሲሰራ ከኋላው ላስቲክ ነው የሚሆነው። ፊት ለፊቱ ደግሞ እንደዚሁ ጥልፉ እዚሁ ጋር ይሰራል። እዚጋ ላስቲክ ጥቅጥቅ ነው የሚሆነው። በቅርጽ ሲሰራ አንዳንዴ ከኋላ ላስቲክ ጥቅጥቅ አለማድረግ ይቻላል፣ ግን እንደዚህ ልኬት ከርቀት ስለምትልኩልን ኋላው ላስቲክ ካልሆነ ሊጠብ ይችላል ሊያስቸግር ስለሚችል ፊትለፊቱ በቅርጽ ሆና ኋላ በላስቲክ ትሰራለች። ቀበቶ ደግሞ የሚታሰር የሚፈታ ከፈለጋችሁ ማድረግ ይቻላል፣ ግን ይሄ ጥልፉ እዛው ለን የተጠለፈው። አንገቷም ሲምፕል ነች። የምታምር አንገቷ ላይ ያለችው ዲዛይን ደግሞ ልቅ ብላ የተሰራች የምታምር ናት። እጅየዋ ደግሞ በቃ ትንሽዬ ሲምፕል ነች። በጣም ነው የምታምረው። እኔ እንግዲህ ወደ እጃት የተሰራች ልብስ ነች። በዛ ላይ በአራት አርብ ነው። በአራት አርብ ሆኖ ዘንከትከት ያለ ነው። አርቡ ሰፊ ከሆነ እንደዚህ ዘንከትከት ብሎ ነው የሚለበሰው። እንግዲህ በጣም እንደምትወዱት እርግጠኛ ነ እኔ በጣም የወደድኳት ልብስ ነች። እንግዲህ ይሄ እንደዚህ አልቆለትም። ዋጋው ተመጣጣኝ ነው፣ 16 ሺ ብር ነች። የዛሬው ፕሮግራማችን ይህንን ይመስላል። አብራችሁን እስከ ፍጻሜ ስለቆያቸው እጅጋርገ እናመሰግናችኋለን። በስተ መጨረሻ ስልኮቻችን ስክሪን ላይ እና የኮመንት የመጀመሪያ ቦታ ላይ ይቀመጣሉ። ተጠቀሙባቸው። በሶሻል ሚዲያዎችም በቀጥታ ስልክም እየደውላችሁ ኦርደር ብታደርጉ የት ነው ያላችሁት? ብቻ ብለን እንጠይቃችኋለን። ጥንቅቅ አድርገን ሰርተን ባላችሁበት እናደርስላችኋለን። ቪዲዮውን ወዳችሁት ከሆነ ሰብስክራይብ አድርጉና ቤተሰብ እንሆናለን። እናመሰግናለን።